የፖሊስና የጸጥታ ኃይላችን ከሌሎች በአድና ሙያዊ ስነ ምግባር ካልሆኑ ጉዳዮች እንዲጸዳ ለማድረግ የሚያስችል ልዩ ልዩ አጫጭር ስልጠናዎችን ከሀገራችን የመከላከያ ሰራዊት ተቋማትና ከፌዴራል ፖሊስ ተቋማት ጋር በመተባበር እየሰራን እንገኛለን። በተለይም ከመከላከያ ሰራዊትና ከሌሎች የጸጥታ አካላት ጋር ተደራጅቶና ተቀናይቶ የመስራት ልምምድ ከወትሮ በተለየ ሁኔታ ከፍ እያለ የመጣ መሆኑንም እንገነዘባለን። በዚህም እንደ ክልል በተለይም ደግሞ የፖሊስ ተቋሙን በእጅጉ እየጠቀመውም እንደሆነ እንረዳለን። ከሁሉም በላይ የፀጥታ ኃይል ዋነኛ አቅሙን ህዝብ እንደሆነ በማመን ወንጀል ወንጀል ወንጀልን በመከላከልና የህግ በላይነት በማረጋገጥ ረገድ ህዝባዊ መሰረት እንዲኖረው ለማድረግ የሚያስችል ስራም እንደዚሁ የሪፎርሙ አካል ሆኖ እየቀጠለ ይገኛል። የክልላችን የፀጥታ አካላትን ህግን መሰረት ባደረገ በሀገር ደረጃ የወጣውን ህይወት በወጣው ስታንዳርድ መሰረት ስራውን የሚፈጽምበት ልዩ ልዩ ቴክኖሎጂና ተጥቆችም እንዲይዝ ለማድረግ ከፍተኛ ትኩረት ተሰጥቶ እየተሰራ ይገኛል።